ሌላ አስገራሚ ፋርም ደግሞ ላሳያቸው። ይሄ ፋርም ከብት አይደለም፣ ይሄ እንዳለ የምታዩት ጎሽ ነው። ጎሽ ማለት ባፋሎ የሚሉት አለ አይደል? እኛ አፍሪካ ላይ የዱር ነው። እነሱ ግን ያው በቤት ውስጥ እንደዚህ በፋርም እያረቡት ነው ማለት ነው። በዚህ መልኩ እንትን መኖ አዘጋጅተውለት እና አኩሪያተር ምን ምን ቀላቅለው እንደ ሌላው እንደ ከብት ማለት ነው ይሰጡታል። እና እሱ ደግሞ ወተትና ስጋ ይሰጣል። ተመልከቱ። ዋና ገንዳ አለው የራሱ በትርፍ ሰዓት ይዋኛል። እንደ ዝናብም አየው ዘና አንድ በቃ ኩሪፍቱ በቃ ዘና ያበቃታል። ሰዓታቸው ሲደርስ አሁን እነዚህ ወደ ገጥሮ ይሸጣሉ፣ ወንዶቹ ማለት ነው። ሴቶቹ ደግሞ ወደሚታለቡበት ማሽን አላቸው፣ ወደዛ ይገባሉ፣ ይታለባሉ። እንደ ሌላው እንደ ከብት ቅቤ ይሰጣሉ። ሁሉም ነገር ነው ያ ይህ ማሽን ሌላ አስገራሚ እንትን። እኛም ሀገር አለ፣ ግን ሰዓቱ ሲደርስ እንጨቅ ሲጨርስ ራሱ ይነቀራል ምናምን። ተመልከት፣ አሁን ፕሮሰስ እየተደረገ ነው። ቺዝ ምናምን ለማውጣት ማለት ነው። ተመልከት፣ እየናጠው ነው ማለት ነው። በነሱ ምት እኛ ሀገር እንዲህ እንዲ እንዲ እንዲ የለም። ተመልከት፣ ሲዙ ወጣ ማለት ነው። ይህ ብቻ አይደለም፣ ብዙ ፕሮዳክት ነው ያላቸው። አሁን ፕሮሰሱን እያለፈ ነው ማለት ነው። በዚህ መልኩ ቺዙን ለስለስ ያደረጉታል። የሚጨምሩበት ማለት በተለያየ መልኩ ነው የሚወጣው ማለት ነው። አሁን ደግሞ ው ማለት ሲያረጁ ወይ ደግሞ ለስጋ የተዘጋጁት እንትን ሲሉ የሚታረዱበት ነው ማለት ነው። አሁን ተመልከት፣ በስፋት ነው የሚታረደው በብዛት ነው በዚህ መልኩ ነው። በነገራችን ላይ ኑሯቸውን እነሱ ውድነቱን የሚቀንሱት እንደኛ ሀገር እንደዚህ ሶስት ፍሬ አራት ፍሬ እንትን እያሉ ሳይሆን ተመልከት፣ በቃ ታሽጎ ይጣል ማለት ነው። በዚህ መልኩ በስፋትም ካልተመረተ ደግሞ በተአምር ኑሮ ውድነት የሚቀንስም ነገር የለም። ጭራሽ ለምን ሰው ህዝብ እየጨመረ ነው የሚመጣው። በጨመረ ቁጥር ደግሞ እዚህ ጋር ግዴታ አንተም ማምረት አለብ። ተመልከት በፈለጉት አይነት ይበሉታል ማለት ነው። ያው ቺዙ ነው፣ ፒዛ ይሰራበታል። በቃ የተለያየ ነገር አሁን የጎሽ በጎሽ ፒዛ ቺዝ ሰርተስ በላስ። ይሄ ደግሞ ስጋው ነው ማለት ነው። ገብተዋል ተመልከት ያውን የጎሽ ስጋ ነው። ያው በምርጫ ነው ይቀርብልሃል። በዚህ መልኩ ዘና ያለ ነገር ትመገባለህ ማለት ነው። እስቲ እናንተ አስቴታችን እስ ኮመንት ላይ ያቀርቡልኝ፣ አባሳቱኝ። ወደፊት ብዙ አሳባለን፣ አብረን እናድጋለን ብዬ አስባለሁ።